አርዕስተ ዜና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገሪቱን ከፍተኛ ስልጣን ፕሬዝዳንት እንዲሆን የሚጠይቅ አጀንዳ ቀረበ። የኢትዮጵያ ከፍተኛ የመንግስት ስልጣን የሚይዘው ፕሬዝዳንት በቀጥታ በብልጫ ድምፅ የሚመረጥ እንዲሆንም ፓርቲው ለሀገራዊ ምክክር ኮሚሽን ባቀረበው የምክክር አጀንዳ ላይ ጠቁሟል። ዝርዝሩን ይዘናል። መንግስት የናፍጣ መሸጫ ዋጋ በሌትር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ እየተገበረ ቢገኝም በሲዳማ ክልል አንዳንድ አካባቢዎች በ200 ብር እየተሸጠ እንደሚገኝ ተሰምቷል። እንነግራችኋለን። የቤኒኑ ፕሬዝዳንት ፓትሪስ ታሎን በምዕራብ አፍሪካዊቱ ሀገር የተሞከረውን ወታደራዊ መፈንቅለ መንግስት ለማክሸፍ ለረዱት የሰራዊቱ መሪዎች ምስጋና አቀረቡ። ፕሬዝዳንቱ አመፀኛ ያሏቸውን ወገኖች እንደሚቀጡም ዝተዋል። ተጨማሪውን ይዘናል። እስራኤል የጋዛ ተኩስ አቁም ስምምነት ሁለተኛ ምዕራፍ ለማስጀመር ከጫፍ መድረሷን ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያው ዙር የጋዛ የተኩስ አቁም ስምምነት እንደተጠናቀቀ በመግለጽ የሁለተኛው ምዕራፍ የተኩስ አቁም ሂደት በቅርቡ እንደሚጀመር አስታውቀዋል። ትሰምታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆን የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ሀያኛው የኢትዮጵያ ብሔር፣ ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከበረ ነው። ዲሞክራሲያዊ መግባባት ለሕብረ ብሔራዊነት አንድነት በሚል መሪ ሐሳብ እየተከበረ በሚገኘው በዓል ላይ ከፍተኛ የመንግስት የሥራ ኃላፊዎችን ጨምሮ በርካታ እንግዶች ታድመዋል። በዓሉ መላ ኢትዮጵያውያንን የሚያስተሳስር ብሔራዊ ጥቅሞች ላይ የጋራ ተግባቦትን የሚፈጠርበት መሆኑ ተገልጿል። እንዲሁም በፌዴራሊዝምና በሕገ መንግስት አስተምህሮ ላይ ግንዛቤ ለማስጨበጥ የሚኖረው ሚና የላቀ ነው ተብሏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት የጸደቀበት ሕዳር 29 ቀን 1987 ዓ.ም መሰረት አድርጎ የሚከበረው የብሔር ብሔረሰቦች ሕዝቦች ቀን በተለያዩ የኢትዮጵያ አካባቢዎችና በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎች እየተከበረ እንደሚገኝም መረጃዎች አመላክተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገሪቱ ከፍተኛ የፖለቲካ ስልጣን ፕሬዝዳንታዊ እንዲሆን የሚያስችል የምክክር አጀንዳን ለሀገራዊ ምክክር ኮሚሽን አስረክቧል። ፕሬዝዳንቱ በቀጥታ በአብላጫ ድምጽ የሚመረጥበት ፕሬዝዳንት የፖለቲካ ስርዓት ተግባራዊ እንዲደረግ አጀንዳ ያቀረበው ፓርቲው ከአብላጫ ድምጽ ስርዓት በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ነው ማቅረቡ የተነገረው በህገ መንግስቱ አንቀጽ 45 የተዘረጋውን የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት፣ ቋንቋውን መሰረት ባደረገ መንገድ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠ በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። ፓርቲው በሀገር ህልውናና በቀጣይነት ላይ የተጋረጠውን አደጋ የማስወገድና ሀገርን በጠንካራ መሰረት ላይ የማቆም ጉዳይ የምክክር አጀንዳ አድርጎ አቅርበዋል። ሀገራዊ የምክክር ኮሚሽን ከትግራይ ክልሎች በሁሉም ክልሎች እና ሁለቱም ከተማ አስተዳደሮች አጀንዳ ማሰባሰቡ የሚታወስ ሲሆን በህዝብ ተወካዮች ምክር ቤት የተራዘመው የአንድ ዓመት ተጨማሪ የስራ ጊዜ በመጪው የካቲት ወር ይጠናቀቃል። መንግስት የናፍጣ መሸጫ ዋጋ በሌተር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ እየተገበረ ቢገኝም በሲዳማ ክልል አንዳንድ አካባቢዎች እስከ 200 ብር ድረስ እየተሸጠ መሆኑ ተነግሯል። ሀገረ ሰላም፣ ሐዋሳ ዙሪያ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ ማሻቀቡን የሚጠቁሙ መረጃዎች በህገ ወጥ መንገድ እስከ 200 ብር እየተሸጠ መሆኑን ማረጋገጡን ካፒታል ጋዜጣ ዘግቧል። ይህም ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.2 በመቶ ጭማሪ ማሳየቱ ነው የተነገረው። በከተማዎቹ የሚገ ኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት አስቸጋሪ ስለመሆኑ ዘገባው አመላክቷል። የቤኒኑ ፕሬዝዳንት ፓትሪስ ታሎን በሀገራቸው የተሞከረውን ወታደራዊ መፈንቅለ መንግስት አክሽፈዋል ላሏቸው የሰራዊቱ መሪዎች ምስጋናቸውን አቀረቡ። ፕሬዝዳንቱ አመፀኛ ያሏቸውን ወገኖች እንደሚቀጡም ዝተዋል። ትናንት እሁድ ራሳቸውን ወታደራዊ ኮሚቴ ለዳግም ምስረታ ብለው የሰየሙ ወታደሮች የሀገሪቱን ብሔራዊ ቴሌቪዥን በመቆጣጠር መንግስት መፍረሱን አውጀው ነበር። ከሰዓታት በኋላ ግን የሀገር ውስጥ ጉዳይ ሚኒስትሩ የመፈንቅለ መንግስት ሙከራው መክሸፉን አስታውቋል። ፕሬዝዳንት ታሎን እሁድ ምሽት ለህዝቡ በሰጡት መግለጫ ለሀገሪቱ ታማኝ በሆኑ ሪፐብሊካን ግዴታቸውን በተወጡ ሰራዊታቸው ና ለመሪዎች ምስጋና አቅርበዋል። ከእነርሱ ጋር በጋራ በመቆም ቦታችንን መልሰን ተቆጣጥረናል ያሉት ፕሬዝዳንቱ ይህ ቁርጠኝነትና ቅስቀሳ ጀብደኞቹን እንድናከሽፍና ሀገራችንን እንድናድን አስችሎናል ብለዋል። የመፈንቅለ መንግስት ሙከራ ያደረጉ ሰዎች በይቅርታ እናልፋቸውም ሲሉ አጥፊ ያሏቸውን ወገኖች እንደሚቀጡ ማረጋገጫ ሰጥተዋል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት 13 ወታደሮች በቁጥጥር ስር የዋሉ ሲሆን የመፈንቅለ መንግስቱ መሪ ሌተናር ኮሎኔል ፓስካል ቲግሪ በመካከላቸው መኖር አለመኖራቸው ግን እስካሁን ግልጽ አይደለም። በዋና ከተማዋ ኮቶኑ በተወሰኑ ቦታዎች ላይ የጥይት ድምፅ የተሰማና ወታደሮች ሲንቀሳቀሱ የነበረ ቢሆንም የመፈንቅለ መንግስት ሙከራው ከተነገረ ወዲህ ከተማዋ በአንጻራዊነት ተረጋግታለች። ተቋርጦ የነበረው የብሔራዊ ቴሌቪዥን እና የህዝብ ሬዲዮ ስርጭትም ተመልሷል። የመፈንቅለ መንግስት ሙከራው በምዕራብ አፍሪካ ከተከሰቱ ተከታታይ ወታደራዊ ስልጣን ክፍፍሎችና ሙከራዎች መካከል የቅርብ ጊዜው ነው። የምዕራብ አፍሪካ ኢኮኖሚ ማህበር ኢኮዋስ የቤኒን ህገ መንግስታዊ ስርዓት ለመጠበቅ ከናይጄሪያ፣ ሴራሊዮን፣ አይቮሪ ኮስት እና ጋና ወታደሮችን ማዘዙን አስታውቋል። ኢኮዋስ ቀደም ሲል ሙከራውን የቤኒንን ህዝብ ፍላጎት የሚሽር ድርጊት ሲል አውግዞት ነበር። በ1960 ከፈረንሳይ ነጻነቷን ካገኘች በኋላ ቤኒን በርካታ መፈንቅለ መንግስቶችን አስተናግዳለች። ታሎን ከ2016 ጀምሮ በስልጣን ላይ የሚገኙ ሲሆን በ ለሚቀጥለው ሚያዝያ ወር ከምርጫ በኋላ ስልጣን ለመልቀቅ ቀጠሮ ይዘዋል። የታሎን ፓርቲ እጩ የቀድሞ የገንዘብ ሚኒስትር ሮምዋልድ ዋዳግኒ ምርጫውን ያሸንፋሉ ተብሎም ይጠበቃል። እስራኤል የጋዛ የተኩስ አቁም ስምምነት ሁለተኛውን ምዕራፍ ለማስጀመር ከጫፍ መድረሷን ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያው ዙር የጋዛ የተኩስ አቁም ስምምነት እንደተጠናቀቀ በመግለጽ የሁለተኛው ምዕራፍ የተኩስ አቁም ሂደት በቅርቡ እንደሚጀመር አስታውቋል። ይሁንና አሁንም ከስምምነት ላይ ለመድረስ ለንግግር የሚቀርቡ በርካታ ቀሪ ጉዳዮች እንዳሉ አንስተዋል። ኔታንያሁ የጀርመኑ ቻንስለር ፍሬድሪክ ሜርዝን በኢየሩሳሌም ተቀብለው ባነጋገሩበት ወቅት ሁለተኛው ዙር ድርድር ትኩረት በጋዛ የሐማስን አገዛዝ ማቆም እና ድርጅቱ ግዛቱን ከወታደራዊ ኃይል ነጻ ለማድረግ ያለመሆ የአሜሪካ ሐሳብ ውስጥ ያሉትን ግዴታዎች እንዲያከብር ማረጋገጥ ላይ እንደሚሆን ተናግረዋል። ከፍተኛ የሐማስ ባለሥልጣን ባሲም ናኢም በበኩላቸው የአሜሪካው ረቂቅ እቅድ ብዙ ማብራሪያዎችን ይፈልጋል ብለዋል። ናኢም አክለውም ቡድኑ የእርቅ ስምምነት እስካለ ድረስ የጦር መሳሪያዎችን ማስቀመጠን በተመለከተ ለመወያየት ዝግጁ መሆኑን አመላክተዋል። ነገር ግን ማንኛውም የውጭ ኃይል ትጥቅ ማስፈታትን እንዲመራ መፍቀድ እንደማይቻል ገልጸዋል። የተኩስ አቁሙ ከተጀመረ ወዲህ እስራኤል የጸጥታና የደህንነት ምክንያት እየጠቀሰች በጋዛ አየር ጥቃቶች ሞቶችን የፈጸመች ሲሆን እንደ ጋዛ የጤና ጥበቃ ሚኒስቴር መረጃ ደግሞ 373 ፍልስጤማውያን መሞታቸውን በዘገባው ተገልጿል። የ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዩክሬን ጦርነት ራሳቸውን ሊያርቁ ይችላሉ ሲሉ ልጃቸው ትራምፕ ጁኒየር ተናግረዋል። አሜሪካ ለዩክሬን ከፍተኛ ገንዘብ ፈሰስ እያደረገች እስከሆነ ድረስ ዩክሬን የሰላም አማራጮችን ለመቀበል የምትገደድበት ሁኔታ አይኖርም ማለታቸውም ተሰምቷል። ከዚሁ በተጨማሪም በዩክሬን ሙስና ስር ስለመስደዱ ተናግረዋል። የሙስናው መጠን አሜሪካና ምዕራባውያኑ በጠላትነት ከሚስሏት ሩሲያም የበለጠ አስከፊ ደረጃ ላይ ይገኛል ነው ያሉት። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ቢሆን ጦርነቱን ከመቋጨት ይልቅ የበለጠ ለተራዘመ ጊዜ እንዲቀጥል እየሰሩ ነው ሲሉ የተቿቸው ሲሆን ምክንያታቸው ደግሞ ከጦርነት በኋላ ይደረጋል ተብሎ በሚጠበቀው ምርጫ ላይ ዳግም እንደማያሸንፉ ስለሚያስቡ ነው ብለዋል። ትራምፕ ጁኒየር ይህንን አስተያየት የሰጡት የፕሬዚዳንት ዶናልድ ትራምፕ ምልክተኛ የሆኑት ስቲቭ ዊትኮፍ እና ጃረድ ኩሽነር ከዩክሬኑ ፕሬዚዳንት ዜሌንስኪ ጋር በአሜሪካ የሰላም አማራጮች ላይ በተወያዩ ማግስት ሲሆን፣ ይህም የውይይቱ ውጤት አሜሪካን ያላስደሰተ ሳይሆን እንዳልቀረ ጠቁሟል። ይሁን እንጂ ከውይይቱ በኋላ አስተያየታቸውን የሰጡት ዜሌንስኪ ከአሜሪካ ተወካዮች ጋር የተደረገው ውይይት ገንቢ የነበረ ቢሆንም ቀላል ግን እንዳልነበር ተናግረዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ቆይታ